ሰላም ሰላም ወገኖች እንደምንሰነበታችሁ። ክብር ለጌታ ለአምላካችን ይሁን። በዕብራውያን መልእክት ምዕራፍ አንድ ቁጥር አንድ እና ሁለት ላይ የእግዚአብሔር ቃል እንደዚህ ይላል ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እንግዲህ እግዚአብሔር የሚናገር አምላክ እንደሆነ ነው ከዚህ የምናየው። በጥንት ቀደም ለነበሩት በነቢያት በኩል ተናግሮ ነበር። ከዚያም የዛሬ 2000 ዓመት በጌታችን በኢየሱስ ክርስቶስ በኩል ተናገረን ይላል እግዚአብሔር ቃል እዚህ ጋር እንዳነበብኩት ከጌታችን ኢየሱስ ክርስቶስ እርገት በኋላ ደግሞ በመረጣቸው በሐዋርያቱ በኩል በመንፈስ ቅዱስ ደግሞ መናገሩን ቀጥሎ የመጨረሻው ሐዋርያዊ ከዚህ ዓለም እስካለፈበት ጊዜ ድረስ ጌታ ሲናገር ነበር። እንግዲህ እግዚአብሔር ይናገራል። ለምንድን ነው የሚናገረው? ካልን የሚያደርገውን የሚሰራውን ሰዎች እንዲያውቁ ነው። ለሰዎች ይገልጣል፣ ለሰዎች ያስረዳል። እንዲሁ የፈቀደውን የፈለገውን ዝም ብሎ የሚያደርግ አምላክ እንዳልሆነ ነው የምንረዳው። እቅድ አለው፣ በዓላማ ነው የሚሰራው፣ በመርህ ነው የሚሰራው። ይህንን ደግሞ በባሪያዎቹ በኩል ለሕዝቡ ይናገራል። ስለዚህ እግዚአብሔር ነገሮችን የሚደብቅ የሚሸፍን አምላክ ሳይሆን የሚገልጥ በግልጥ የሚሰራውን ነገር በግልጥ የሚናገር አምላክ ነው እና ይህን ነው ሲያደርግ የኖረው። እግዚአብሔር እቅዱን በተለይ እቅድ ስንል የማዳን እቅዱ ላይ ነው። ይህ ስለ ሰዎች የግል ህይወት የሚናገረውን ትንንሽ ነገር ላይ አይደለም። አሁን እያሰብን ያለ ነው፣ ሰዎችን ለማዳን ሰውን ለማዳን ሰውን ለሰው ህይወት ለመስጠት እግዚአብሔር ከዘላለም ያሰበውን ሀሳብ እንዴት አድርጎ እንደሚፈጽመው በየዘመኑ ለሰዎች ሲናገር ነው የኖሩ እና ስለዚህ፣ ይሄ ቃሉን የተናገረበት ለእኛ ደግሞ ተጽፎ የቀረልን ይሄ መጽሐፍ ቅዱስ በእጃችን የያዝነው መጽሐፍ ቅዱስ እንግዲህ የድብብ የሚደብቅ እና ግራ የሚያጋባ መሆን ሳይሆን የሚገባው ግልጽና ሰዎች ሊረዱት የሚገባው ነው መሆን የነበረበት ግን ለኔና ለእናንተ ሪያሊቲው እንደዛ አይደለም። በየመጽሐፍ ቅዱስ ጥናቱ እንደምናየው በግልም ስናነብ በየመድረክ ላይ አሁንም ደግሞ በዚህ ዘመን በሶሻል ሚዲያ ሁሉ የምንመለከተው ምንድን ነው? የእግዚአብሔርን ቃል ስናነብ መረዳታችን የተለያየ እንደውም ሚሆን የእግዚአብሔር ቃል እንደማይገባን የማይገባን ስል ሁሉ ማለት ሳይሆን አብዛኛው ነገር አይገባንም። እውነትን እነጋገር ከተባል እንደማይገባን በምንድን ነው የምናውቀው? ጥያቄ ይፈጥርብናል ማለት ነው። የአንዳችን ሀሳብ ከሌላ ጋር ይጋጫል። ስለዚህ የማንረዳው ነገር አለ፣ ጥያቄ የሚፈጥርብን ብዙ ነገር አለ፣ መልስ የምንፈልግባቸው ብዙ ነገሮች አሉ። ግን እንደዛ ሊሆን ይገባው ነበር ወይ ብለን ምንጠይቅ፣ አይሆንም፣ አይገባውም ነበር። የእግዚአብሔር ቃል ግልጽ መሆን ይገባው ነበር። ማንም ሰው ሲያነበው ሊገባው ይገባ ነበር። ምክንያቱም መጀመሪያ እንደተናገርኩት እግዚአብሔር ሐሳቡን የመደበቅ ዓላማ ሳይሆን ያለው ግልጽ የማድረግ ነው። ለምን ይደብቃል? እግዚአብሔር እንዳናውቀው የሚፈልገውን ነገር ለምን ይናገራል? ዋት ዘ ፖይንት? ከተናገረ ግን ህዝቡ እንዲገባው ህዝቡ እንዲያውቀው የሚፈልገውን ነገር ነው የሚናገረው አሁን ጥያቄ ይፈጥራል። ይሄ ነገር ታዲያ ለምንድን ነው እኛ የማይገባን? ለምንድን ነው ዛሬ ስናነብ ጥያቄ በጥያቄ የምንሆነው? ጥያቄ የሚፈጥርብን ለምንድን ነው? የተለያየ መረዳት ያለው ለምንድን ነው? በሀሳብ የማንስማማው? አንዱ እንዲህ ነው የሚለው ሲል አንዱ ነው እንደዚህ ነው የሚለው ሲል፣ ምሳሌ ብዙ ልጠቅስላችሁ ይችላሉ። በተለይ ደግሞ የመጨረሻ ዘመንን በተመለከተ ስነ ፍጻሜን በተመለከተ በጣም ምስቅልቅል ያለ ነገር ነው ያለው። አስተምህሮን በተመለከተ ዋይ እግዚአብሔር የተናገረው ነገር እንደዚህ ግራ የሚያጋባና ለመረዳት አስቸጋሪ ስለሆነ ነው ወይስ ሌላ ሪዝን አለው? እኔ ሌላ ሪዝን አለው ነው ምለው። ያ ሪዝን ምን እንደሆነ እነግራችኋለሁ። ኦኬ እንግዲህ እግዚአብሔር የተናገረውን ነገር እንዳይገባን የሆነበት ዋናው ምክንያት የምናነበው ቃል የብሉዩም ሆነ የአዲስ ኪዳኑ ቃላት በቀጥታ እኛን የማይመለከተንና ለእኛ የተላከ ቃል ስላልሆነ ነው። ይህን ነገር ደግም ይለዋሉ። የብሉይ ኪዳን መጻሕፍት ቢሆኑ የአዲስ ኪዳን መጻሕፍት ላይ ያለው የእግዚአብሔር ቃል በቀጥታ ይሄ በቀጥታ የምለውን ወይም በዋናነት የምለውን አስምሩበት። ኦኬ፣ በቀጥታ ወይም በዋናነት እኛን የሚመለከተንና ለእኛ የተላከ ስላልሆነ ነው። ራሱ እኮ የመልእክቶቹን ታይትሎች ብትመለከቱት የብሉይ ኪዳን መጽሐፍት ኦብቪየስሊ ለብሉይ ኪዳን ሕዝብ ለአይሁዶች የተላከ ነው። ምንም ጥያቄ የለም። ጌታችን ኢየሱስ ክርስቶስን መጥቶ ሲያስተምርና ሲናገር የነበረው በአይሁዶች መካከል ነው። የተናገረባቸው ምሳሌዎች ይጠቀም የነበረው ቃላት ሁሉ እዛ ቆሞ ለሚሰሙት ሰዎች ግልጽ ነበር። ለምን? የራሳቸው በዘመኑ የነበረ የቋንቋ ዘይቤ የቃላቶችን በእነሱ በኑሯቸው በሕይወታቸው በካልቸራቸው ውስጥ ያሉ አባባሎችን፣ ንግግሮችን እየተጠቀመ ስለሚናገር ለእነሱ ምንም ጥያቄ አይፈጥርም ነበር። ጥያቄ የሚፈጥርባቸው የተናገረው ቃል ሳይሆን ሚስጢር የሆኑ ነገሮችን በሚናገርበት ሰዓት ጥያቄ ይሆንባቸዋል። ሲጠይቁት ደግሞ ጌታ ኢየሱስ ክርስቶስ ያብራራ ነበር ለሐዋርያቱ እንደምታውቁት ወደ አዲስ ኪዳን ደግሞ ስንመጣ የአዲስ ኪዳን መልእክቶችን ብንመለከት በሙሉ የተላኩት ስፔሲፊክ ለሆኑ ሰዎችና አማኞች ነው። ለምሳሌ ለሮም ወደ ሮም ሰዎች፣ ወደ ቆሮንቶስ ሰዎች፣ ወደ ገላትያ ሰዎች፣ ወደ ተሰሎንቄ፣ ወደ ፊልጵስዮስ፣ አንዳንድ ደግሞ ለግለሰቦች ነው፣ ለቲቶ፣ ለጢሞቴዎስ፣ ወደ እብራውያን፣ እንደዚህ ነው የተላኩት። ስፔሲፊክ ለሆነ ዓላማ ስፔሲፊክ ለሆኑ ሰዎች በዛ እነሱ ያልፉበት በነበረው ዘመን ከሚያልፉበት የሕይወት ገጠመኛቸው ጋር አብሮ የሚሄድ ቃል ነበረ ሲልክ የነበረው እግዚአብሔር። ያም በሚያደርግበት ሰዓት እንግዲህ እነሱ በሚያልፉበት ሁኔታ ውስጥ ያሉ ስፔሲፊክ ሁኔታዎችን የእነሱን አውድ ጠብቆ ነው እግዚአብሔር የሚናገረው። የእነሱ ገጠመኝ እዚህ ውስጥ እንትን መግባት አለበት። ኦኬ ዮሐንስ ራእይን ብንመለከት፣ ዮሐንስ ራእይ በእስያ ላሉት ለሰባቱ አብያተ ክርስቲያኖችን የተላከው ኤፌሶን፣ ለሰምኔስ፣ ጴርጋሞን፣ ሎዶቅያ፣ ሌላ ማን ነው? ቲያጥሮን፣ ፊላደልፊያ ሰባት አብያተ ክርስቲያናት ለነሱ የተላኩ መልእክቶች ናቸው። አንድ ላይ ካናናይዝድ ሆኖ አንድ መጽሐፍ ቅዱስ ሆኖ ለእኔና ለአንተ የቀረቡት መጽሐፍ። እኛ የምናነበው እነዚህን መጽሐፍት ነው። እነዚህን መጽሐፍት ስናነብ ልክ ለእኛ እንደተላከ እኛ ባለንበት በዚህ ዘመን ያለውን የእኛን ኑሮ እና የእኛን ገጠመኝ ቤተክርስቲያን የምታልፍበትን ነገር ላይ ያተኮረ ቃል አድርገን ወስደን የምናየው ከሆነ ችግር ይፈጥራል ማለት ነው በዋናነት የእግዚአብሔር ቃል ግራ የሚያጋባን ለዚህ ነው ይሄ ነው ዋናው ይሄ ብቻ ነው እያልኩ አይደለም በዋናነት ይሄ ነው መልእክቶቹ ለእኛ እንደተጻፉ የእኛን ጊዜ የሚመለከቱ የእኛን ሁኔታ የሚመለከቱ አድርገን ስለምንወስዳቸው ነገር ግን እንደዚህ አይደለም በመጀመሪያ ደረጃ ልናደርግ የሚገባን ይሄ መልእክት በተጻፈላቸው ሰዎች ጫማ ውስጥ ሆነን እነሱ የሚያልፉበትን ሁኔታ እና የሚጠይቅ ጥያቄ የሆነባቸው ነገር ምን እንደሆነ አውቀን ለዛ እግዚአብሔር የላከላቸው ቃል ምን እንደሆነ ስንመለከት ትክክለኛውን አውዲዘን መጽሐፉን መረዳት እንጀምራለን ማለት ነው። ኦኬ የነሱ ይሄ ታሪካዊ እንትናቸው ገጠመኛቸው፣ ወይም ሂስቶሪካል ኮንቴክስት የሚባል ነገር አለ። እሱን ማየት አለብ። ከዛ ውጭ ስናይ ማየት ከጀመረን መሳሳት እንጀምራለን ማለት ነው። ምን ማለት እንደሆነ በሲምፕል የሆኑ ኤግዛምፕሎች ወስጄ አሳያቸዋለሁ። ለምሳሌ አሁን ወደ ሀሳቤ የመጣ ማለት ነው በዚህ ራእይ ላይ ያለው ሉሰን ራእይ ምዕራፍ ሁለት ላይ ወደ ሰምርኔስ ቤተክርስቲያን ጌታ ቃሉን ሲልክ ምን አለ? ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን ወደ ወህኒ ሊያስገባው አለው፣ አስር ቀን መከራ ትቀበላላችሁ ይላል። አሁን ይሄ ስፔሲፊክሊ እነሱን የሚመለከት ነው። በዛ ሰዓት በመከራ እያለፉ ነው። አንዳንዶቹ እንዲያውም ሊታሰሩ እንደሆነ እግዚአብሔር ቃል ነግራቸዋል። በዚህ ሰዓት ውስጥ አትፍራ፣ ጸንተት በእምነት ጽና ብሎ ይናገራል ማለት ነው። ለተሰሎንቄ ቤተ ክርስቲያን በላከው መልእክት ላይ ብንመለከት ለምሳሌ እዚያም በመከራ እያለፉ የነበሩ ክርስቲያኖች ናቸው። እነሱን ደግሞ ምን ይላቸዋል? አሁን መከራ ለሚያሳዩችሁ መከራን ለእናንተ ደግሞ ከእኛ ጋር እረፍትን ብድራት አድርጎ ሊሰጥ ጌታ ይገለጣል ይላቸዋል። ስለዚህ ጌታ ኢየሱስ ክርስቶስ ሊገለጥ እንደሆነ ሊመጣ እንደሆነና በሚመጣ ጊዜ በመከራ ውስጥ እያለፉ ለነበሩ ለተሰሎንቄ አማኞች እረፍት እንደሚሰጥ ነገር ግን እነሱን መከራ ሲያሳዩቸው ነበሩ ሲያሳድዷቸው ለነበሩት አይሁዶች ግን ለእነሱ ደግሞ መከራ እንደሚያመጣባቸው ሲነግራቸው እንመለከታለን አንደኛ ተሰሎንቄ ላይ። ስለዚህ አሁን ይሄ ስፔሲፊክሊ እነሱ ካሉበት ሁኔታ ጋራ የተያዘ ጉዳይ እንደሆነ እንመለከታለን ማለት ነው። ወደ ለሰባቱ ቤተ ክርስቲያናት አሁን የተጻፉትን የተላከው መልእክት ራእይ ላይ ስንመለከት መጀመሪያ ቁጥር አንድ ላይ ምንድን ነው የሚለው? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር በኢየሱስ ክርስቶስ ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው ይላል። አሁን ቶሎ ሊሆን የሚገባው ነው፣ በራእይ መጽሐፍ ላይ ያሉ ነገሮች ከምዕራፍ አንድ ጀምሮ እስከ ምዕራፍ 22 ድረስ ያለው ነገር ቶሎ ሊሆን የሚገባው ነው። ወደ አምስት ነው ስድስት ቦታ ቶሎ ሊሆን የሚገባው እንደሆነ ይናገራል። ምዕራፍ ሃያ ሁለት ጋር መጨረሻ ገጽ ራእይ ብንመለከት ምን ይላል? እነሆ በቶሎ እመጣለሁ ይላል ጌታ። ለምሳሌ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ብሎ ነግሯቸዋለሁ። ስለዚህ ዋጋ በእጄ ይዣለሁ ለእያንዳንዱ እንደ ስራው ልከፍል ዘንድ የሚለው መልእክት በዛ ሰዓት በህይወት ይኖሩ ለነበሩ በእስያ ለሚኖሩ ለሰባቷ ቤተ ክርስቲያናት ውስጥ ለሚያመልኩ ክርስቲያኖች ነው መልእክት የሚሆነው። ለኔና ለእናንተ አይደለም። ምክንያቱም ያ ቶሎ የተባሉት እነሱ ናቸው እንጂ ለእኛማ እንዴት ቶሎ ሊሆን ይችላል? ለእኛ የሚሆነው ታሪክ ነው፣ ለእነሱ ግን ትንቢት ነው። ያም ነገር ቶሎ እንደሚፈጸም የሚናገርበት ቦታ ነው። ሌላ አንድ ምሳሌ ከመጠቅለሌ በፊት ላሳያችሁ። ማቴዎስ ምዕራፍ 24 እስቲ ንሂድ። ማቴዎስ ምዕራፍ 24 ሙሉ ምዕራፉ ስለ ጌታ ዳግም ምጻት መቼ እንደሚሆን እንዴት እንደሚሆን ጌታ የተናገረበት ክፍል ነው። ግን ቁጥር 34 አብረን እንመልከት። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። ይህ ሁሉ የሚለው ይህ ሁሉ የሚለው ከቁጥር ሶስት ጀምሮ እስከ ቁጥር ሰላሳ ሶስት ድረስ ይሆናል ብሎ የተናገረው ነው። ከዛ ውስጥ ይሆናል ብሎ የተናገረው ለምሳሌ የመከራው ዘመን የኢየሱስ ክርስቶስ ዳግም ምጻት፣ የፀሐይ መጨለም፣ የጨረቃ ብርሃኗን መከልከል፣ የከዋክብት ከሰማይ መውደቅ፣ የሐሰተኛ ክርስቶሶች መምጣት፣ እነዚህን ሁሉ ነገር ተናግሮ ነው። ከዛ ይህን ነገር ሲቋጨው ምን አለ? ይህ ሁሉ እስከሚሆን ድረስ ይህ ትውልድ አልፍም አለ። ይህ ትውልድ ማለት እዛ እሱ ቆሞ የኖረበት የተወልዶ ያደገበት ሐዋርያቱ ያሉበት ያ እሱን ሲያገለግል ሲያስተምር ይሰማው የነበረው ሕዝብ ያለበትን ትውልድ ነው። ይህ ትውልድ ነው እንጂ ያ ትውልድ አላለም። ዚስ ጀኔሬሽን ነው ያለው። እና እንደ ባለ አእምሮ ካሰብን ይህ ይህ ጄኔሬሽን ማለት ይህ ጄኔሬሽን ነው ማለት ኢየሱስ ክርስቶስ ቆሞ ሲናገር ያዳምጥ የነበረ ህዝቦች ያ ትውልድ ማለት ነው ያ ትውልድ ደግሞ ያኔ የኖረ ነው ከዛሬ ሁለት ሺህ ዓመት ይሄን ክፍል ለእኛ ወይም ደግሞ ወደፊት ለሚመጣ ጄኔሬሽን ይሆናል ብለን ማመን ማሰብ ይሄ ግራ የሚያጋባ ነገር ነው የሚሆነው ሲምፕል ኤግዛምፕሎች ነው አንዳንድ ምን ማለት እንደሆነ እንድታዩ እየተናገርኩ ያለው ስለዚህ ብዙ ኮንፊውዥን ብዙ ነገር እንዳንረዳ እንቅፋት የሆነብን አንደኛው ነገር ምንድን ነው? ይሄ የእግዚአብሔር ቃል ያሉ ሀሳቦች በዋናነት ወይም በቀጥታ እኛን የሚመለከቱ ወይም ለእኛ የተጻፉ አድርገን ስለምንወስድ ነው። ግን እንደዛ አይደለም። እንደገና ስሙኝ፣ ማለት አንዳንድ ሰዎች ግራ እንዳይገባቸው፣ በመጽሐፍ ቅዱስ ውስጥ የተጻፈው ሀሳብ እኛን አይመለከተንም አላልኩም። ወይም ለእኛ አይጠቅመንም አላልኩም ወይም ለእኛ የሚያስተምረው ነገር የለም እያልኩ አይደለም ብዙ ነገሮች በተለይ ኮንፊውዥን የሚፈጥሩብን ነገሮች ግን ስለኛ አይደለም በቀጥታ እኛን የሚመለከት አይደለም በተለይ ደግሞ ስነ ፍጻሜን በተመለከተ ያለ ነገር በፍጹም እኛን አይመለከትም ይሄንን ነገር በተመለከተ በዚህ ቻናል ላይ ይህን ነገር ከእናንተ ጋር ለመካፈል ጌታ በሰጠን ጸጋ የቻልነውን ያህል እየሞከረን ነው፣ እየታገልን ነው። ስለዚህ እንደገና እነዚህን ትምህርቶች በዚህ መረዳት ሆናችሁ እንድትከታተሉ እንጋብዛችኋለን። ጥያቄዎች ካሏችሁ ጥያቄ ጠይቁን፣ የምንችለውን ያህል መልስ እንሰጣለን። ግን የእግዚአብሔር ቃል ስናጠና መጀመሪያው የሆነው ቤዚክ የሆነው ፕሪንስፕል ይሄ ነው። ኦኬ ማን ነው ተደራሲያኑ እና ማንናቸው ጉዳዩ የሚመለከተው፣ ለምንድን ነው የሚለውን መያዝ አለብን። ይሄንን ይዘን ከዛ ጊዜውን ታሳቢ ያደረገ ታሪካዊ ዳራውን ታሳቢ ያደረገ ዘመኑን የሚያልፉበትን ዘመን ሁሉ ታሳቢ ያደረገ ግንዛቤ እንዲኖረን ያስፈልጋል ማለት ነው። ከዛ ውስጥ ይህን መጀመሪያ ከጨበጠን በኋላ ነው ከእያንዳንዱ መልእክት ውስጥ ለእኛስ በዚህ ዘመን ለምንኖር ክርስቲያኖች የሚሰጠው ትርጉም ምንድን ነው፣ ምንድን ነው ከዚህ ውስጥ ለእኛ የምንማረው ወደሚለው ነገር የምንመጣው መጀመሪያ ለእነሱ የሚናገረውን ነገር አውቀን ነው። ከዛ ለእኛ የሚነገረውን ነገር የሚናገረውን ነገር ልንረዳ የምንችለው ኦኬ። ይሄ ነገር ከተገነዘብን ብዙ እንቆቅልሾቻችን ብዙ ጥያቄዎቻችን መመለስ ይጀምራሉ ማለት ነው። ጌታ አብዝቶ ይባርካችሁ። ወደፊትም ብዙ በዚህ ሀሳብ ተመሳሳይ ሀሳቦች የምንናገረው ነገር ይኖሩናል። ክብር ለእግዚአብሔር ይሁን። ቻው።